እሺ ደግመሽብኛል። ደግሞ ሎሽን ተቀባሉ። ሎሽን ስትቀባ እዛ ቆይ ተባላሉ። ቶሎ ውጣና በኋላ ትቀባለ። ቁጭ ብለክ በስመ አብ። አሁን ነጠላህን አድርገህ ምናምን ነገር ከዛ በኋላ ምን ነበረ ይባላል ምን ነበር፣ ይሄ ቡና ስኒ የምጠጣበታለን እሱን አውጥተህ በስንት ሰዓት ቁጭ ብለህ ታመጣልኛለህ። አይዞክ አይዞክ ሺ ወንድም ያልፋል። አንዳንዴ እልፍ ሲባል ደሞ ግዛብ እየጨፈረ ምን ሻወር ቤት ምን አለ አሁን ሁለተኛ ጊም ላይ አሸነፍሽ አለው ምናምን ብሎ አስጀመረ። ድጋሚ ሌላ ቀጣት። እኔ ቀድመሽ አትነግሪኝም። እንደዚህ እንዳለ መሻወቅ ይቻላል። እንደዚህ ሁለት አርባ ይቻላል እኮ እንደዚህ ነጭ አትመስለኝ ነበር። አመድ አለ ሁላ ስትታጠፍ ተቀብተሮ ሰው የመሰልከው እንዴ? ነው ምላስ የለቀቀብሽ እናት በጣም ጥርስ

የእውነት የመጀመሪያ ጨዋታ እኮ ነው። እዚህ ጋር በደንብ እንትን ደግሞ መስቀሉን ቼክ እሺ ተገለበለ አስተካክለው እኔማ እያየሁት ነው እኮ አስተካክለው እያልኩ ነው ወንድሜ መጥፎ ቦታማ ሲሆን ያመክርሀል አዎ የእኔ የምትል ብቻ ስልማት ሲያረኝ አንዴ ልበል እንደዚህ ልበል እና እንደዚህ ልበል እንደ እስማ ይሄ አዎ እንትን ጭንቅላትን ሸፍነው ሸፍነው እንደዚህ እስከዚህ ልበል ከዛ እንደዚህ ልበስ፣ እንዳሮጊት ሻሬሽኛል፣ በስነስርት ከዛ ይሄ እንትን አርገው፣ ፊልተሩን አርገው፣ ይሄ እንደዚህ እንት የምትለዋ ፊልተር አርገው አርገው። አረ እንደዛ አይደለም ያልኩ ልበስ፣ ያልኩክ በስነስርት ዲያራ ቅብ ማርያም ከዚህ በለ እንደዚ አይደለም፣ አስርፈሩና እንደዚህ ይ ያ እንግዲህ እንደዚህ ልበስ እንደ አሮጊት እንደምታማ ሴትዮ ልታማ ነው ቁጭ አልከው፣ ገባ ለማማስ ነው ቁጭ አልከው። እና እሱ እንደዚህ ልበስ፣ እሺ፣ ያው እንደዚህ፣ አዎ። ከዛ ፊልተር አርግ፣ ፊልተር አርግ። እና ከዛ ይሄ ነገር አምጣ፣ ይሄን ይሄን ነገር ይሄ ነው ማረገው፣ እንደዚህ ይሄ ነው፣ አዎ

ሲጀመ መጀመሪያ ዱርዬ ነው ልጁ። እኔ አውቀዋለሁ። ዱርዬ፣ ወሬኛ። ይሄን ወሬ ማን ትሰማለች? አበሩ፣ አበሩ ደግሞ መታ

ከዛ ብሩ መጣ ላይ ነገረች። ከዛ እኔ ምን አደረግኩ? እድሩ ሰበሰብኩኝና እኔ ምን የምደብቀው ነገር የለም። እድሩ በተሰበሰበበት ብር ጣረኩት ለሁሉም አስረግዞ ምንድነው ምንድነው

የኔም ውድ በጣም ነው የማመሰግነው እግዚአብሔርን። ስሚ እንገርሽ አንድ ነገር ማለት ነው ስለማታቂ ነው። እኔ ቤተሰቢ ማንድ ስለማታቂ ነው። እሺ ማን እያመሰግናሉ በጣም።

ወደነ ምዚ ያለው አሁን የምትቀጣው ቅጣት ልንገርከውን ስነስርዓት አለ። እዚህ ትልቅ ህዝብ ነው ያለው። ህዝብ ፊት ለፊት ቃል ገብተህ ነው የገባከው። እንግዲህ ወይም ደግሞ እንግዲህ እንትን አለ ብረት ድስት። እኔ ላቅልልልክ ብዬ ነው። አንደኛ ቅጣት ሻወር ትገባለህ። ሁለተኛ ቅጣት በጣም ብጭቅጭቅ ልብስ ታወጣና ብጭቅጭቅ ያለ ልብስ ታወጣና ፌስታል ታስራለህ፣ ፌስታል እጅህ ላይም ታስራለህ ምናምን። ከዛ ብረት ድስት ሳመጣና አናትክ ላይ ትገድ ነው። እና ብረት ድስቱን በቃ ታብዳለህ። እዚህ ጋ ጥቁር ነገር ታደረግና በቃ ብድ ብድ በቃ የሚያስጠላ ብድ ትሆናለህ ማለት ነው። ኤፌክት አርገ ማለት ነው። የጨወት እንትን ማድርገህ ከዛ ሁለተኛ ሶስተኛ ቅጠፍ ደግሞ ውሃ ደፍተ መሬት ላይ ትንከባለላለህ። እንደውም በጣም ቀላል ነው። በጣም ቀላል ነው። ደፍ ትንከባለል ውሃ ደፍተ በጣም በጣም ትንከባለላለ ግን እንደ እብድ እንደ እብድ ግን ውሃው እራሱ በባሊ ሙሉ ባሊ ቀርተህ ነው ድፍት አርገ የምታሳየኝ? እንደዚህ ድፍት አያገባኝም፣ አያገባኝም፣ አያገባኝም። ባሊ ሙሉ አርገ ድፍት አደርገዋለሁ። ምርጫ ሰጥቻለሁ። ሁለት ሶስት ምርጫ፣ አንደኛ ሻወር፣ ሁለተኛ እንደ እብድ እንዳልኩክ ብረት ድስት አርገክ እና ይሄ አስረክ እና ማበድ፣ ሶስተኛ ደግሞ ነገር